ሱ ለእኔ እኮ አምስት ሳንቲም ሰተኝ አታውቅም። እንደው ዲቦራ እግርም የሚለኝ እኔ ግን እሷን ስንት ቀን ባረግሻት በ በቁጥር እንኳን እግሬን የአንቺን እግር ሁሉ ጨምሬ እቆጥራለሁ። ውዴን ያልቆ ማለት ነው። ጌታን እኮ ነው የምልሽ እንደምትለቃቅም ደብተራ ደብተራ የኔ ፍቅር እንደ ጉቺ ደብተራችን የእኛ ደብተራ ብቻ፣ ወስደው እንዳየን ጉቺ የሚነፋን አንቺ ማኪንም ጠቅለል አርጌ ደብተራውንም ጠቅለል ምንድን እየረቃቀመኝ ነው የምትወስደው? ጉቺ አበጠጠኝ፣ ጉቺ አበጠጠኝ፣ ደብተራ ከንዲቀጮ ስሚ፣ ልቅምቅም እያደረገ ሰዎቹ ወስዳ ጨረሰቻቸው። አራት አበባ ጋይስ፣ አራት አበባ ስጡ። እኔ እንግዲህ ሁላችሁ ትናንትና ጌም አልተጫወትኩም፣ ከትናንት ወዲያ ጌም አልተጫወትኩም፣ ዛሬ ጌም አልተጫወትኩም። አሁን ገና ነው የምንጫወተው። ስለምኝ ትለምኛለሽ። እንዳት አራት አበባ ጋይስ፣ አራት አበባ ሙሉ ያላችሁ የምትጽፉት ምንድን ነው? ጉቺ ስሚ፣ ስሚ ጉቺ፣ አሁን ተደብቃ ጠቅ እየቆጠረች ነው ሙሉ ወይ ዘንድሮ እንደው ሰላም ያርግልሽ። እኔ ማይ ሰላም ያርግልሽ። አንድ ሌላ ሰው ጭራሽ የመላጣ ልጆች ሙሉ እየተባላችሁ ነው የምትሞሉት። እኔ እናቷ አይዟችሁ፣ ወደ እኔ ቤት ነው። እኔ ቤት የተከበረ ፍቅር የሚሰጥበት ቤት ነው። ሙሉ ቤታም ነው። ጠፋሽ። አንድ ቀን እኮ ነው ያርገበው። ሊበሉኝ ነው። እንደነዚህ ውዶች ወዶቼ ነው ከሷ ቤት ጋይስ፣ ደብሉ እንጠቀም፣ ደብሉን እንጠቀም፣ ደብሉን እንጠቀም

ሊያስገድ ያማቸው እንዴ ጭራሽ ከሞዴሬተሮች ወይም ከጥቃቅን አነስተኛ የሚሰጡኝም ከትልልቅም ለቃቅማቸው ወስዳችሁ ትችሉት አላችሁ። እንደ ምጉር ናችሁ እናንተ። ሶስት ሺ አስገቡኝ። ጋይስ ልቅጣት ሶስት ሺ አስገቡኝ። ምን ታደርጋለሁ? እስኪ ልክፈታት። እንዴት አይነት በየ አይነት ነው ጋይትዬ። እኔ እናት ይች እንዴ ድሳንሽ ይዘጋዛ ቁጭ አረኳት። ዝግታ አረኳት። ወይ ተመስገን። ከ ሶስት ሺ አስገቡኝ። ሶስት ሺ አንቺ ሁለት ጌም ሶስት ሺህ ካልገባው ማለት ነው። ላይ ቡንጥ ይወጣል። ገብርኤልን እንዲቦራ ገብርኤልን መስ የአሁኑ መስፈርቴ ነው። እንደሱ አይደለም ፕሮፌሽናል ለመሆን። እሺ ሴቷ ማሜ ማሚቱ ልበልሽ ማሜ፣ ያለ ወንዱ ማሚቱ የሴቷ ማሚቱ። እስኪ ማሚቱ ንገሪኝ እሺ የሴቷ ማሚቱ ፕሮፌሽናል ደግሞ እንዴት ነው የምትጫወችው? ነገርኝ አይንሽናል ተጎልጎሎ እንዳወጣ ጣፍጠሽበኝ። ፕሮፌሽናል ደግሞ እንዴት ነው የምትጫወችው? በብሌን ነው መጀመሪያ የምትመጭ? በብሌን ትመጪ ና ይቦርጥ ጋር መደረግሽ መስሎት ኖ ኖ መጀመሪያ በብሌን ነው፣ በብሌን ነው የምባረከው። መባረብሌን እስኪ አሸንፊ ወይ ዘንድሮ ሁለት ጌም ሶስት ሺህ ካልገባሁ ከላይ ቦታ አለው ነገር ይሻለሁ። እንዳትጮህ በኋላ ሴክሲ ነው። ቴንክዩ አፕሪሼት። ቴንክዩ አይሚስ ሹ አንቺ፣ አንድ ቀን ብጠፋ ግን የእውነት የጨለመባቸው ነው የሚመስሉት ወይስ ሙድ እያዛችሁብኝ ነው? ግን እንትን ብያለሁ ጠፍቻለሁ። ዲቦራ አለ ካሜሮን እኮ በእጅ ይዤው እኮ ነው። ጋይ ቢጃማ እኮ። ዲቦራ አምሮብሻል እያሉሽ ነው። የሆነ ቪዲዮ ሰርተሻል። ዲቦራ ከቤታ ቁንጅና በለጥሻት፣ ምን ማለት ነው? ማለቃ ሰውና ሰው ማወዳደር ማጣላት ነው። አምታውቁት እናንተ ሰዎች ጉድ እኮ ነው ዘንድሮ። ቤቷም የራሷ የሆነ ቆንጆ ሆነራላት የሆነ ነገር። ኧረ ሁሌ በቃ ሰውና ጓደኛሞችን ማወዳደር እንጂ ሌላ የውጭ ሀይልን አታወዳድሩም። በቃ እርስ በዚሁ ነው ሰው ማጣላት ስትወዱ

አለቀ ደቀቀ። ቤት የነሱ ጊፍተሮችን አያስነኩሽም። እሱ እሱ እውነትሽን ነው። አስምሪልኝ፣ የነሱ ጊፍተሮች አያስነኩኝ፣ ቤቴን አይባርኩ። የእኔ እየሄዱ ነው እንጂ እዛ የሚሰጡትኝ። እንኳን ታዘባችሁልኝ፣ እዚህ ቤት የሚሰጡ የእኔ ሰዎች እየሄዱ ጉች ጋር ሜዳሉ ዲቦራ ጋር ሪከርድ ላያቸዋሉ ይሰጣሉ። የነ ዲቦራ ግን አንድ ቀን መጥተው እኔ ቤት መጥተው ግን አይሰጡም። አንድ ማን ይሰጠኛል እስኪ ከአንቺ አራመቶ ምናምን ሰው ምንድን ነው? ቤትስ አደለም እኮ ጌም ነው።

አንቺ ይሄን ስሚ፣ ይህን ሶስት ሺ እግዚአብሔርን ካልገባ እወጣለሁ። ዲቦዬ ፍቅር ፍቅር፣ እኔ እናንቺ እኔ እናንቺ ተጣላን ባለፈው። ቴንክዩ ሜሪ። አንድ ሌላ ሰው ፊልም አይደለም ሙቪ አይደለም። አንድ ሌላ ሰው ሙሉ አንድ አበባ፣ አንድ ደግሞ ልብሳችን ማች አረገ ዲቦራ። አበባ አበባ፣ ያለው ፒንክ በሾ። ምን ያረግልኛል በሾ ካለፈ በኋላ መሰጠኝ። ምን ያረግልኛል? አባ ልዋብ በመሰለ እንዴ፣ ወይ መድኃኒዓለም ጭራሽ፣ ደብረ ሰሚ ዲቦራ ማርያምን ነው የምልሽ። አ እኔ ሶስት ሺ ካልገባሁ ወጪ ነው ዘርግፌሽ እንደምወጣ ወጪ፣ እንዳይደብርሽ ኧረ እኔ አልቀመጥም። ነገ ገና መጣ የለ አንተ ደሞ ይሄን ወይ ዘንድሮ ወይ ዘንድሮ ተቀያይረን ነው እንዲህ ወገን። እሺ ደብሉ እንጠቀም። እኔ ምን አገባኝ። እግዚአብሔር ነው። ገስትሬድ የዛን እንቅልፍ የምተኛ ይሻለኛል። ምን እንዳመጣብኝ ገና ነገ መጠጭ የጮ የለ እንዴ ለሊቱ ሙሉ ያለ ነገ ነገ ላይ ጋይስ ነገ ላይቭ ላይቭ ስትሪም የማደርገው እስከዚህ ሰዓት ነው ጠዋት ገብቼ አሁን ነው የምወጣው እሺ በኢትዮጵያ ከምሽቱ አራት ሰዓት ገብቼ በዚህ ሰዓት ነው ላይ የምወጣው ነገ የሶስት ቀን ያልተጫወትኩትን ጌም ነው ዲቦራ የምጫወተው እንደው ስተኛም አልጋ ላይ አብራችሁኝ ስተኛ አላችሁ ስበላም ሻወር ስገባም እስከዚህ ሰዓት እንቆያታለን እንደው አንዷ ልጅ ቪዲዮ ምን ብላ እንደሰራች ታውቂያለሽ ቲጂን ታውቂያታለሽ ባል የምታጋባው ባናሚስ እንዲ ውጡ አለች። ጠዋትም ስመጣ እኔ ሞልታችሁት አለች። ከሰዓትም አትወጡም አለች። ኧረ ውጡልን አለች። በቃ ላይቭ ላይ ናቸው እንደ ለሽንታችሁ እስኪ ተንቀሳቀሱ አለች። ናውጣ ይሄ ሌብል አርባ ቆይ ልቦልከው እና ውዴ በአንቺ ቤት መጥቶ ይስጥሽ አንድ አራት መጥቶ ኖ ኖ ኖ ቆይ ልቦልከው ውዴ ልቦልከው ቆይ ልቦልከው ናውጣ ና ቦሌ እኩት ለአንቺ መጥቶ ፑሽ ያርግልሽ መድሃኒዓለም አንድ ቀን አምሳን ያሰጣች አሉ ቦሌ እኩት ዲቦራ ያረዋን ዋና ምናም የሚባለው ማርያምን ቦለኩ ጋይስ፣ በሌላ ጊዜ አስቀጣኝ። በቃ ምንም ማድረግ አልችልም። ቦሬ ነው የምጨርሽው አልጨርስም። እግዚአብሔርን ስም ስሙኝ። ነገ አልኩሽ እኮ ነገ አልኩ። ምነው አስር ጊዜ ሴት ነሽ ወንድ ባለ ምን? ጀሚያ ጀሚያ፣ የሳቅ ሌብል 25 ነሽ 27 ግን ትስቅ ያለሽ፣ ቤቴ አልከፈልሽ። እኔም እንደ ባለቤቱ አልሳኩበትም እዚህ ቤት። ኮመንት ላይ ፍርክርክ ዲቦራ ትስቃለች ዲ ጀሚያ ጊፍት ስጭእን ምናከስ እንዳልወጣ እንዳልወጣ፣ በቃ አልወጣም። ሚንጌታ በቃ ተቀምጫለሁ። ቴንክዩ አረም ነው መሰለኝ ምን አውቄ። ፓብሎ ነው የሚለው። ቴንክዩ ሶ ማች ቴንክዩ። ቆይ እስኪ ፎሎ ላአደርገው ዲቦራዬ

አየሽ ምን ያህል እንክብካቤ እኔ ቤት እንዳለ። ወይ ኮመንቱ ብታይ በሳቅ ነው። ዲቦራ፣ አይደክመኝም ማሬ፣ አይደክመኝም፣ አይደክመኝም። እኔ ገና ቢሆንልኝ ቢያት ነገም እንዲሁ ብቀመጥ። ገና ታስቶጣ ወጣሉ፣ ከዛ በኋላ ማታ ገባለሁ። በኢትዮጵያ በኢትዮጵያ ዲቦራ የሰው አይን መጥፎ ነው ብዬ ነው እንጂ እስከ ጠዋት እቀመጥ ነበር። ቢያት አራት አበባ ቀይስ ወይ ፈጣሪ። አራት አበባ አይዘጋም ማኔር ውዴ

ቴንኪዩ ፍቅር ተጣልተን ነበር ግን እሺ። ቴንኪዩ ሶስት ሺ ሶስት ሺ ይህንን ካልቀጣሁሽ እወጣለሁ። ጌታ ይህን ግዴታ ሪግባት አለብኝባንውዴ ሶስት ሺ ጋይዝ ካልገባው፣ ጌታ እንወጣለን። ካልቀጠዋት ምን እሰራለሁ? ተዘብዝፍ ለነገ ምን መምጣት ጋይዝ፣ ነገ ሁላችሁም እንገራችሁ። ሁለት ሺ ሰዎች አላችሁ ላይቭ ላይ ስትሪም የማደርገው ለአስራ ሰባት ሰዓት ብያለው እስካሁን እግዚአብሔር ወራኪ ገስ ለአስራ ሰባት ደብል ምን ጠቅመው ለአስራ ሰባት ሰዓት ስትሪም ማድረጋለሁ ብያለሁ። ነጋውን ስትመቱ እንዳትደነግጡ እንዳትደነግጡ። መዳን ለምን ዲቦራ መዳን ለምን ነው የምልሽ? ነገ ወስኛ ዛሬ ተኛለው፣ ነገ ወስኛለው። ጠዋት ፎር ላይ የገባው በዚህ ሰዓት ለመውጣት ላደርግ ነው። ስበላም አብራችሁኝ ናችሁ። አልጋ ላይም ስተኛ አብራችሁኝ ናችሁ። ሁሉንም አብራችሁኝ ትከውናላችሁ። ምን ታስቢያለሽ ያለሽ? አረ ደስ ይለኛል። እኔ ዲቦራ ለምን ነገ አብረን ገብተን በኢትዮጵያ አራት ሰዓት ስንበላም ስንጠጣም ስንተኛም ለምን አብረን አናደርገውም? ስራ አብረን አብረን አብረን በቃ ምና በቃ አሁንም አልተኛም፣ ማታ አልተኛም። አንድ ያበደ ጌታ ምስክሬ ነው ጋር ይሄ ስሚ፣ ነገ ብርታቱን ከሰጠኝ ሰጠኝ፣ ግላቡን እንጠቀመው ካልሰጠኝ ግን ማለት ነው። እኔ ስላየኋት ነው ብላ ትገባለች። ኖኖ ስሚ ምን እንደማድረግ ንገርሽ። ጋይስ ግላቡን ተጠቀምቱ። ምን እንደማድረግ ንገርሽ ዲቦራ። ማታ ከዛ ብድግል አለው ሻወር እስከ ሞስድ ድረስ እስከ ቢያንስ እስከ ዘጠኝ ሰዓት ሻወር አልወስድም። ለዘጠኝ ሰዓት ሻወር አልወስድም ብድግል አለው ሻወር እስከ ወስድ ድረስ ምናምን ነገር ገዝተ ሰው አስገባለው። እርስ በርስ ይጫወታሉ። ሻወር ከተመለስኩ በኋላ አስወጣቸዋለሁ። ጌሚን ቀጠቅጣለው። ከዛ ተበልሼ ስሚ ተኛለሁ። ትንሽ ደቂቃ ተኛለው ኮመንት ኦፍ አድርጌ ጊፍት ጋር እንትኔ ጋላክሲ መቶ አድርገውና ተኛለው። ይሙሉት እኔ ዲቦራ እግዚአብሔር ነገ እንደምንም ብዬ ጋይዝ በጠዋት ገብ አብረን ነው የምንውላው።

ከዛዚህ ደርሰናል። በመቢላት ሻወር ውስጥ ነው አብረ አይ በቃ እግዚአብሔርን ነው ምልሽ ዲቦራ። ነገ እንደምንም ወስኜ እመጣለው። ምግብ አብረን እንበላለን፣ አብረን እንተኛለን ምናምን እስከዚህ ሰዓት ድረስ አብረን እንቆያለን። ዲቦራ አብረሽኝ ታደርጊያለሽ

ሌላ ምን ይሆናል ዲቦራ? ጌታ ይኸውልሽ፣ ስተኛ ደግሞ ማነው ልብሴ እንዳይገላለብ ከስርቱታ ቢጃማ ከላይ ጃኬት ድርብርብ አድርጌ ፊቴን እስከ ማስክ አድርጌ ለጥላለሁ። በኋላ ላይጭ ሲዝረከረክ መጣብኝ፣ እንዳልሞት ደግሞ ግን። ስራችን ብቻ ስራችን፣ አፍሪካ ይሄ ብቻ ስራችን ነው ውዴ። አንቺ ማን ነው እንትኑ ከፍ እንዴ፣ ይሄ ሰውዬ። ስሙኝ ነገስ፣ እሺ፣ የምናደርገው ላይቭ ላይ ለሁለት ቀን ነው። ለሁለት ቀን ስትሪም እናደርጋለን። እሺ፣ በእውነት አራት አበባ ስጡ። አራት አበባ ስጡ። አበባ ስጥ አፍሪካ አበባ ስጥ። ጠየቀ መልስ ይላሉ። አበባ ስጡ ጋይስ፣ አበባ ስጡ። ኧረ አበባ ስጡ አፍሪካ። እየቴንኩ አንድ ሌላ ሰው አንድ እስቲ ካለፈው በኋላ ስጡኝና ዛሬ ጦርነት ነው ህ የሚነሳው። አብራችሁ ትሆናላችሁ ጋይስ በማለት ማርያም አብራችሁ ትሆናላችሁ። አብረን ተኛለን በቃ ምናምን እሺ በእግዚአብሔር

ቅጣት አልቀጣም እያልኩ እስከ መቼ ክብሬን ክብሬ ብዬ ቅጣት ስቀጣ፣ ና ጌም ነው እንጂ መጫወት። ይሄኔ ቁጭ ብዬ ቢሆን ካፕታፕ እያልኩ ቢሆን አሰጡኝም። ቅጣት ስቀጣ እኮ አየኋችሁ፣ እንዴት ካፕታፕ እንደምታረጉ፣ እንዴት ጊፍት እንደምሰጡ። እቀጣለሁ፣ እጫወታለሁ። ልሰራ መሰለኝ። ለምነሻል ከተባልኩ አይቀር ለምኜ ሰርች ይወጣሉ። ቀለኛ ማርያም፣ ቤታ መመራ ከተባል ላይ እንደዚህ ዲቦራ፣ እንደዚህ ኮንፊደንስ ቢኖረኝ ደስ ባለኝ። ቤት እንደዛ ብለዋል። ግን ማስተካከል ያለባችሁ ነገር አለ አሜሪካ መሰለኝ የሚከፍለው ግን ማስተካከል ያለባችሁ ነው የሆነ ጎል አለ አቤልን ጠይቄው ነበር እና የሆነ የምትሞሉት ነገር አለ እሱ ሞላልታችሁ ከጨረሳችሁ በኋላ ይከፍላችኋል እኔ ግን ቆይ አረጋለሁ አቤልን እየጠየኩ ነው ባለፈው ያስተካከል የፈለጋችሁት ማለታችሁ እኮ አይቀርም ቁጭ ብዬ ብጫወት ቁጭ እየተቀጣሁ ብጫወት እኔም ከ የሆነ ነገር ከማለት ወደኋላ አትሉም ስለዛ ይሄ ግባባችሁ እያልኩ መለመን ይሻላል

እነሱም እየተዝናኑ እኮ ነው ቤታ እየተዝናኑ አሁን፣ ለምሳሌ ቡና ሲጠጡ፣ ወይ ቡና ሲጠጡ ወተሽ አሁን እኛ እንኳን በአቅማችን ስንዝናና የሆነ ቦታ ምናምን ከተመቸሽ ወይ ሲያስተናግዱሽ ወይ ደግሞ የሆነ ቦታ ስትዝናኝ ከተመቸሽ እኮ እዚህ ጋ እያዝናናናቸው አንቺ መጨረሻዬ ነው ከገባሁ እኮ ዛሬ በጠዋት መተኛት አለብኝ። እንደ አንድ ተጫዋች አቦ በቃኝ በቃኝ። ነጋውን ጠዋት ስድስት ሰባ ስምንት፣ ዘጠኝ፣ አስር

ኦን ቱ ትሪ ፎር የስ አስራ ስድስት ሰዓት ላይ እቀመጣለሁ ነገ ብያለሁ። እግዚአብሔር ይርዳን። ጸሎት አርጎልን ወንድንዶቼ ጸልዩልኝ። እሺ ቀርቶን በጊዜ ግቢ ቤት አሳቅሺ ማርያምን አስራ ስድስት ሰዓት ቀርቶ በጊዜ ብትገቢ ይሻላል። ለምን አስወጣሻል? ለምን ለምን? ቤታ ወይኔ፣ እንዲ ልወጣ ነው አውዴ እንዲ ለምን አንስታሽ አቤታ ለምን ለምን ልወጣ ነው? እኔ እኮ ላይቭ ልወጣ ነው። በጣም ነው እንዲያፈቅርካት በእሷ ቤት ሂድ ገስት ላይ ልግባለንና ይዤ ሊሄድ ተከትለኝ የተመጣ በቃ ነገ እንገናኛለን። አሁን ልተኛ ስራዬን ጨርሻለሁ ምናምን አሁን ልተኛ እንትን ግድግዳ ላይ የለጠፍኳቸውን ምናምን የነበሩ እሱን ሳነሳ ግድግዳው ብልሽሽት ብሎ ማስተካከል ነበረብኝ ግን እሱን ሌላ ቀን አረጋለን። ስማ ወዳቸዋለች አፍቀ